ሰላም ጤና ይስጥልን፣ የዩቲዩባችን ቤተሰቦች እንደምን አላችሁ? ዩቲዩባችንን በመምረጥ ሰብስክራይብ፣ ላይክ እና ኮሜንት ያድርጉ። በዛሬው ዕለት አንድ እጅግ አስደናቂ ቦታ እንወስዳችኋለን። አስደናቂ የተፈጥሮ ሰንሰለታማ ተራራ ነው። ጮቄ ጮቄ ተራራን ይጎብኝ ብለናል። መገኛው በምስራቅ ጎጃም ዞን ነው። 4100 ሜትር ከፍታማ አለው። በዋናነት ስናን፣ ደባይ ጥላት ግን ሰዴ፣ ቢቡኝና ማቻከል ወረዳዎችን የሚያካልል ነው። ጮቄ ገና ገና ገና ለአገር ጠርቶ ዓለምን የሚተርፈውን ኢትዮጵያን የውሃ ማማ ከሚያስብሏት መካከል ጮቄ ተራራ ግንባር ቀደም ነው። ሀያ ሦስት ትላልቅ ወንዞችና 273 ትናንሽ የአባይ ገባሮች ከስሩ የሚፈልቁበት የውሃ ጋንም ተብሎለታል። ጮቄ ከፍተኛ ቅዝቃዜ አለው፣ እጅግ ይበርዳል። በተለይም እንዳሁኑ በክረምት ወራት ለተወሰኑ ሳምንታት በበረዶ ተሸፍኖ የሚቆይ ተራራም ነው። በበጋው ወቅትም ቢሆን በተለይም በታሳስ ጠዋት ላይ በረዶው ሁሌም አይጠፋም። ጮቄ በተፈጥሮአዊ ገጽታው ውበትን የተቸረ እጅግ ተፈጥሮ ያለስስት ጸጓን የሰጠችው ምድር ነው። መንፈስን ያድሳል። እጅግ የተፈጥሮ ገጸ በረከት እዚህ አሉ። አካባቢው በብዝሃ ህይወት በእጅጉ ታድሏል። ጮቄ ከ85 በላይ የሚሆኑ የእጽዋት ዝርያዎችን የያዘ የተፈጥሮ አካባቢ ነው። ከእነዚህ መካከል አስታ፣ አምጃ፣ አሸንግድዬ፣ ጅባራ፣ አይዳኝ ግምይ፣ ጽድ፣ ኮሶና ኮሸሽሌ የመሳሰሉት ሲገኙ ከእንስሳት ዝርያዎች ደግሞ ነበርና ሌሎች የዱር እንስሳት በዚህ ይገኛሉ። የማኅበረሰብ ጥብቅ ስፍራ ከ16 በላይ አጥቢ የዱር እንስሳትና ከ41 በላይ የአዋፍት ዝርያዎች እንዳሉት በጥናት ተረጋግጧል። በርካታ የአዋፍት ዝርያዎች ይገኙበታል። ቅልጥም ሰባሪ የሚል ስያሜ ያለው የወፍ ዝርያ በዚህ ተራራ የሚገኝ ነው። ብርቅየዋ የቀይ ቀበሮ ታሪካዊ የመኖሪያዋ አካባቢ እዚህ ነው። ጠቅላላ ስፋቱ ወደ 53 ሺ 558 ሄክታር እንደሚደርስ በአካባቢው የተደረጉ ጥናቶች ያመላክታሉ። የጮቂ አካባቢ የመሬት አቀማመጥ 86% ተራራማ፣ 1.5% ሸለቋማና 12.5% ሜዳማ እንደሆነ በአካባቢው የተደረጉ ጥናቶች ያረጋግጣሉ። ከምስራቅ ጎጃም ዞን ዋና ከተማ ደብረ ማርቆስ በ61 ኪሎ ሜትር፣ ከክልሉ ዋና ከተማ ባህር ዳር በ325 ኪሎ ሜትር ርቀት ላይ የሚገኝ ነው። ጮቄ ከደብረ ማርቆስ ድጓ ጽዮን ሞጣ የሚወስደው አንደኛ ደረጃ የጠጠር መንገድ፣ እንዲሁም ከድጓ ጽዮን ፈረስ ቤት ከደብረ ማርቆስ ቆይ ቢቸና የሚያገናኙ አውራ መንገዶች ወደ ጮቄ ተራራ ይወስዳሉ። ይህንን ድንቅ ተፈጥሯዊ ተራራ እንዲጎበኙ ጋብዘነውታል። ጮቄ የኢትዮጵያ የውሃ ጋን ኢትዮጵያን የውሃ ማመያስ ባለ እጅግ ውብና ማራኪ ቦታ ነው፣ እና እንዲጎበኙት ግብዣችን ነው። አሁንም ዩቲዩባችንን በመምረጥ ሰብስክራይብ፣ ላይክ እና ኮሜንት እያደርጉ እናመሰግናለን። እማሆ ግ አታሰሚ ሄል መጨረሹና ጎጃ ጎይተች ሁሉንሳንታሁንህን ማለት ተይተይተይ ገና ገና መቻየሺውና አየጎጃ መንዘና